ወኢና ኢለይሂ ራጂኡን ወጥቶ ከመቅረት አላህ ሱብሐነ ወተዓላ ይጠብቀን። ዛሬ በዱባይ ሻርጃ በሚባለው አካባቢ የአራት ስደተኞች ሕይወታቸው እንዳለፈ ነው የተሰማው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ የተከበራችሁ የተወደዳቸው ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እንግዲህ በሰላም እንደወጣን በሰላም ለሀገራችን ያብቃን። ወጥቶ ከመቅረት አላህ ሱብሓነ ወተዓላ ይጠብቀን። እዚህ ጋር በምስሉ እየተንቀሳቀሰ ያለው ቪዲዮ ዛሬ በዛሬው እለት ዱባይ ሻርጃ በሚባለው አካባቢ የተከሰተ ክስተት ነው። ያም የተከሰተው እንግዲህ ብዙ ኢትዮጵያኖች ይገኙበታል ተብሎ በሚገመተው ዱባይ ሻርጃ አካባቢ አንድ በጣም ረጅም ግዙፍ የሆነ ፎቅ በእሳት ተያይዞ የነበረ ሲሆን አንዳንዶቹ ከአርባ አራተኛ ፎቅ እንስሳቱን ለማምለጥ ሲሉ እንትን እያሉ ለመዝነል እየዘለሉ ማለት ነው። የሞቱም አሉ ነው የተባለው። በዚህም ደግሞ አራት ስደተኞች ህይወታቸው እንዳለፈ ነው እየተነገረው። በጣም እጅግ የሚያሳዝን ነው። ብዙ ኢትዮጵያኖች በተለይ ዱባይ ሻርጃ በሚለው አካባቢ ብዙ ኢትዮጵያኖች እንደሚኖሩ ነው እየተሰማው። ያው እንግዲህ ለሞቱት አላህ ሱብሃነ ወተዓላ ነፍሳቸውን በጀነት ፍርዶስ ሲያስቀምጥልን፣ እንግዲህ ጉዳት የደረሰባቸው አላህ ደግሞ ጉዳቱን ቃለል ሊያደርግላቸው፣ ወቶ ከመቅረት አላህ ሱብሃነ ወተዓላ ይጠብቀን፣ ይጠብቃችሁ። በሰው ሀገር ሆነን የሆነ አደጋ ሲከሰትብን እጅግ በጣም ነው የሚያስደነግጠው። ማስደንገጡም እንዳለ ሆኖ በሰው ሀገር ሲሆን ደግሞ በጣም ከባድ ነው። እንግዲህ ለስራ ብለው ወጥተው እንደዚህ አይነት እንቅፋቶች እንደዚህ አይነት ነገሮች ሲደርስ እጅግ በጣም ያማል እና ማንም ሲወጣ ከሀገሩ ይሄ ነገር ይደርስብኛል ብሎ አይደለም። ያው ቀደር ነው፣ ምንም ማድረግ አይቻልም። አላህ ያለውን የሚሆነው ግን ደግሞ በሰው ሀገር ሲሆን ትንሽ ያማል። ለሞቱት አላህ ሱብሃነሁ ወተአላ ጀነተል ፍርዶስ ይወፍቃቸው፣ ለቆሰሉትም አላህ ቆስሉን ቀለል ያደርግላቸው። በጣም ከባድ ነው እንግዲህ እዛ አካባቢ ዱባይ ሻርጃ ብዙ ጊዜ ይሰማለው። ኢትዮጵያኖች የት ነው ያላችሁት ምናምን ሲባል ዱባይ ሻርጃ በሚባለው አካባቢ ነው የምኖረው ምናምን ይላሉ፣ እና በጣም ነው የሚያስደነግጠው። ግን እስካሁን ይፋ የሆነው ብቻ አራት ስደተኞች እንደሞቱ ነው የተናገረው እንዳልኳቸው። ከዛ እስቲ ከአርባ አራተኛ ፎቅ ዘሎ ማለት መሬት ሲወርድ ዝምብን የሚሆነው መቼም አይታይም። ቪዲዮ መግቢያ ላይ ታችሁት ከሆነ በጣም ግዙፍ ፎቅ ነው እንዲ። ከዛ የዘላለ ሰው ይተርፋል ማለት አይደለም አይደለም ገና እነዛ ምን ያህል እንደሆነ ምን ያህል ሰው ለመዝለል እንደሞከረና ዘሎ ህይወቱ እንዳለፈ አልተዘገበም። አራት ስደተኞች ግን ተዘግቧል። በጣም ከባድ ነው። አላህ ስብሃነ ወተዓላ ከእንደዚህ አይነት አደጋ ይጠብቀን ይጠብቃችሁ። ደግሞ ይህንን ስሰማ በጣም ነው የደነገጥኩት። ምክንያቱም ዛሬ እዛው ዱባይ ላይ ትልቅ ዝግጅት፣ ትልቅ ሰርግ እንዳለ ሰምቼ ነበረ። ያም ምንድን ነው እነዚህ ሮታና አብርሽ ዱባይ ሂደው ጋብቻቸው እንደፈጸሙ ወይም ደግሞ ሰርጋቸውን እንደሚያደርጉ አንዳንድ ቪዲዮዎች ደርሶ ነበረ። ይህንን ስሰማ ወይ እነሱ በተሰበሰቡበት ሰርጉ ላይ ሆነ ወይ ብዬ ወላሂ እስከማጣራ ሀቂቃ በጣም ነው የደነገ ያስመለገትኩት ምንስ ያንቀለቅላቸው እዛ ወሰዳቸው ብዬ ግን አልሐምዱሊላ፣ እዛ አካባቢ ቢሆን እነሱ ዛሬ የጠሩትን ምን ያህል ህዝብ እንደተሰበሰበ ታውቃላችሁ። ብዙ ስደተኞች የነሱን ሰርግ ለመደገስ እና እነሱን ሰርግ ለመታደም ብዙ ኢትዮጵያኖች ሲጠብቁት የነበረ ሰርግ ነው እና አልሐምዱሊላ እነሱ ጋር አይደለም ከዚህ ነገር ተርፈዋል። እኔ የምሬ ነው የምላችሁ እስከ ማጠራ ድረስ በጣም ነበረ የደነገጥኩት። ብቻ ከባድ ነበረ ስሜቱ። ብቻ አልሐምዱሊላህ፣ እነዚህም ተርፈዋል። በዚህ አጋጣሚ እንኳን ደስ አላችሁ ለማለት ወዳለሁኝ። ሰርጋቸውን ዱባይ ላይ ማድረጋቸው ቅር ቢለኝም ግን ደግሞ እንኳን ደስ አላችሁ። ምክንያቱም ያው እኛ ቢያንስ ስደተኞች ሩዝ እየበላን ጠግበን እናድራለን፣ ጠግበን ስራችንን እንሰራለን። ግን ደግሞ በዚህ እዛ ዱባይ ላይ በተሰረገበት ዱባይ ላይ በተሰራበት ሀገራችን ያሉ መሳኪኖችን እነሱ ቢበሉ እነሱ ይህንን ነገር ቢቋደሱ ምን ያህል ትልቅ ስራ ነበር ና ያው ከኛ ይልቅ እነሱ ይሻሉ ነበር። ግን የመዳም ቅመሞች ደግሞ ዱባይ ያሉ እኛ እንደግሳለን እኛ ጋር ካልመጣችሁ ብለው በግድ ነው እዛ ይሄዱት ነው የተባለው። አንዳንድ እህቶቻችንም በጣም በርካታ ገንዘብ እንዳወጡ በርካታ ስጦታዎችም እዚሁ ሰርጉ ላይ እንዳዘጋጁ ለመስጠት እንደተዘጋጁ ነው እየተነገረ ያለው። የመዳም ቅመሞች በርቱ ብለናል። በርቱ አረ እንዴ ጎበዝ ናችሁ እኮ እናንተ እኮ አትቻሉም እንዴ እናንተ። የመዳም ቤት ግርድና እየተጠገረራችሁ ለሀብታም ትደግሳላችሁ፣ ለሀብታም ትሰጣላችሁ። ጎበዞች ናችሁ ቀጥሉበት። የሚገርማችሁ ነገር ንግር የአስራ አምስት ሺህ ድርሃም ወርቅ ያዘጋጀች ልጅም እንዳለች ነው የሰማሁት። እኔ በጣም ብቻ ደስ ይላል። ጎበዞች ናችሁ፣ ቀጥሉበት። ምንም ማለት አልችልም። ምንም አልላችሁ። ምን እላችኋለሁ? በርቱ ከማለት ውጪ ምንም ማለት አይቻልም። እንግዲህ ለመስጠት ያውቃችሁ፣ እናንተም ሌላም ላላገቡት ለታዋቂ ለባለ ሀብቶች ስጡ ነው ምላችሁ። መስጠት እንግዲህ ጥሩ ነው አይደለ? ስለዚህ ለዛ ነው እየለገሳችሁ ያላችሁት። በርቱ፣ እናንተ በመስጠት እነሱ በመቀበል ደስ ይላል። የእውነት እኔ ብዙዎቻችሁ እና ብሮሸሩ ታን ስትሰድቡ እየተ መለከትኩ ነው። ለም ትሳደባላችሁ? እነሱ እኮ በግድ ስጡኝ ያሉ ነገር የለም። እነሱ ስጡኝ ያላሉ እንሰጣለን ብለው ራሳቸው አስበው አቀዶ እያደረጉ ያለው የሰጪው ባለቤት ነው አይደለ። ስለዚህ እንሰጣለን ካሉ መብታቸው ነው። እነሱ የሰው ቤት ጎንበስ ብለው እየተጠገረሩ ለሀብታም ደግሞ ይለግሳሉ። ስለዚህ እናንተ ልጅ ትሳደባላችሁ እና ብረሽን ሳይሆን መሳደብ ያለባችሁ ምንድን ነው። የተባሉት ደግሞ በጎች ናቸው ነው ያሏቸው የመዳም ቅመሞችን እኔ አልላችሁም፣ ግን ያው ከበድ ከበግ የሚተናነስ አስተሳሰብ የላችሁም። እኔ ግን በጎች አልላችሁም። ምናለ አለ ቤተሰቦቻችሁን ብትቀይሩ፣ ራሳችሁ ብትቀየሩ፣ ከግርድና ብትወጡ ምን ይመስላችሁ ነበረ? ለሀብታም ከምትለግሱ ወርቅ ከምትገዙ ይህን የሚያህል እስተራሃ ይዛችሁ እዛ ጋር ወይ፣ ለማትታወቁ ነገር እዛ ጋ ምንም ጥቅም ለማታገኙ ነገር በስሜት ተነሳስታችሁ ብቻ ይሄንን ያክል ነገር ስታደርጉ ትንሽ ቤተሰቦቻቸውን እንኳን ካሉበት ሕይወት አትቀይሩ። ቤተሰቦቻችሁን እንኳን ከዛ ከነበሩበት ህይወት አልቀየራችሁም፣ ግን ለሀብታም ትለግሳላችሁ። ብቻ ስጡ፣ ስጡ፣ ስጡ፣ ይሰጣችኋል። ጎንበስ ብላችሁ ሽንት ቤት እያጠባችሁ ይሰጧችኋል። ስለዚህ እናንተም ስጡ። ሌላ ምን ላችኋለሁ? ስጡ፣ እኛን ደግሞ ለመቀበል ያብቃ። እንደእናንተ አይነቱ ስጡን፣ እኛም እንቀበላለን። እኛም ሰርጋችንን ዱባይ እናደርጋለን። እኛም መዘጋጆልን ብቻ ውዶችዬ እንኳንም እዛ ላይ ያልሆነ አስደንጋጭ ነበረ። ያው ከቀልዱ እንውጣና ወደ ቁም ነገሩ እንግባ። አትጃጃሉ የመዳም ቅመም እየያ እውነት አትጃጃሉ። በጣም እየተጃጃላችሁ ነው። ቤተሰቦቻችሁን ቀይሩ። እና በአጠቃላይ ምን ለማለት ፈልጋለሁ? አልሐምዲላ እንኳንም ያ ነገር እዛ ጋ አልተፈጠረ። ዛሬ የተፈጠረው ክስተት እዛ ጋ ባለው ሕዝብ ቢከሰት ኖሮ ምን ያህል ሕዝብ እንደምናጣ የሚታወቅ ነው። ለምን ሄድኩኝ የሚያስብል ችግር ነበር የሚደርሰው። ብቻ አልሐምዲላ እነሱ ጋር አልደረሰም። እነሱ ጋር ሰላም እንደሆነ አረጋግጫለሁ። ሌላ ቦታ ነው ይሄ ነገር የተከሰተው። ብቻ እንዳልኳችሁ ስደተኞቹ አራት ስደተኞች ህይወታቸው እንዳለ ባለፈ እንዲሁም ደግሞ ከእሳቱ ለማምለጥ ሲዘሉ የነበሩ ምን ያህል ህይወታቸውን እንዳለፈ አልታወቀም። እነሱ ደግሞ ሂፋ ሲሆን መረጃውን ጠቅለል አርጌ የማጋራችሁ ይሆናል። እንግዲህ ውዶቼ የዛሬ ቆይታ በዚህ ይበቃል። ለዚህ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ